ወያይና ስጠየቁ መልስ ሲያቅታቸው ቶሎ ብለው ያስቀይሱና፣ እንዴት የስድስት ዓመት አጭቶ በዘጠኝ ዓመቷን አይሻን እንዴት ያገባል ብሎ ሊያሸማቅቁን ይሞክራሉ ይላል። ለምንድነው ነው የምንሸማቀቀው? መጀመሪያ ምክንያቱም የዘጠኝ አሁን የሙስሊሙ ምንድነው ጥያቄ የሚሆንባቸው? አላህ አላህን አምናለሁ ብዬ ስናገር አንዳንዶቹ ሌላ ሌላ ትርጉም ነው የሚሰጡት። በተለይ ክርስቲያኖቹ ሊዋጥላቸው አልቻለም። ለምን አላህ ሲባል የእስላም አምላክ አድርጎ ስለሚያስቡ ነው። አንተ ምን አዲስ ነገር አገኘ ብትኝ አንድ የግብፅ ሀገር ሄጄ ነበር።

እናታችን አኢሻ ረዲየላሁ ዐንሃ በዘጠኝ ዓመት አገቧት። ስለዚህ አብረው መኖር ጀመሩ። በዘጠኝ ዓመት ምን ይሆን? እንዴት የዘጠኝ ዓመት ሴት ያገባሉ ሲልህ፣ እንዴት አያገቡም በል። ሰው እንዳመጣጡ ነው። ዓመት ሲሰጠው የሚገባው የዘጠኝ ዓመት ሴት ህፃን ነችና ማግባት አይቻልም ሲልህ፣ ማን የገደበው? መጽሐፍ ላይ ካለው ታሳየኝ በል። ሊያሳይህም አይችልም። አንድ ሁለት ቢኖርም ጉዳያችን አይደለም። የእነሱ መጽሐፍ አይደለም እኛን የሚመራ ወደ እኛ መጽሐፍ ደግሞ መጥቶ ወይ ከቁርአን ወይ ከሐዲስ የዘጠኛ መስጊድ ስለሚል ብሎ እንዳይጠይቀ ይሄንን ያመጣበት የለም። ምንድነው ታለመ መነሻው ባህል ነው ካለህ ደግሞ የማን ባህል? አይሻ ምንድነች ጎጃሜ ነችን?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

አንተ እሳቸው የዘጠኛት ሴት ስላገቡ ነው ዜና ስለሰራው ስላገቡ ነብይነታቸው ከበደ አደንከው። ከማግባትና ከዝሙት የቱ ነው የሚከፈው? የቱ ይከፋ ግን? በአንተ መጽሐፉ ነቢይ ነው ብላ ያመንከው ሴት አስገድዶ ደፍሯ፣ ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባ። ለምን? ማን ካለ ዳውድ አለይሂ ሰላም አላህ ብረትን ያደዘበለት፣ አዕዋፋት አብሮ እንዲዘምሩ ያደረገለት ታላቁ ነብይ የሰው ሚስት አስገድዶ ደፍሯ መጥፈር ብቻ አይደለም፣ በእጃ ዞን ባለቤት ሊሆን ማርገዛውን ሲያው ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነብይ ይህን ይሰራል የሚል ጥያቄ አያነሱ። አይ ወደ እግዚአብሔር ኮነሳ ገብቷል ይለዋል። እኛ ስለ ምሳሩና ስለ ተውሩ አልጠየቅንም። ነብይ እንዴት ይህን ይሰራል? ሰው አደላ እንዴት አይሰራም አሉ። አሃ የዘጠኛ መሴት ግን አያገባም። ነብ ሴት ግን አስገድዶ መሊያ ይችላል። ሊዳፍር የዙ ጋር ካሉ ሁለተኛ ሰሙኤል ማዕራፍ አስራአንድ ከቁጥር የሚጀምረው ወደ ታች ነው። ጉዳዩ ከቁጥር አራት ነው የሚጀምረው። በዚህ ሁለተኛው ሳሙኤል 11ኛው ባራፍ ላይ በግልጽ ለዛው፣ እኮ ከእንትኑ ሲነሳ ሲመላለስ በሰገነቱ በትዳር ውስጥ የሆነ ሁሉ ተነገራት። ያ ኦሪዮ ደግሞ ከእሱ ወታደሮች አንዱ ኢየሱስ። ወጣ ተመልከቱ። እንግዲህ በትዳር ነው ቃል ኪዳን ውስጥ ይሄን ትል ያገባሽ መሆን ሰማ። አስልቆ አመጣት፣ አብሯት ተኛ ይላል። ከዛ ሴትየዋ ሄዳ አርግዣለሁ ብላ ነገረችለት። አሁን የዚህ ጊዜ ነው ወታደሩን ጠራው ይላል። ያ ብቻ አልበቃው ነው፣ ኸምራ ተጣሚ አላሰከረም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 ስንት ሚስቶች አሉ እዚህ ጋር፣ ያንዱን ሚስት መግደሉ ነው። የዛኛ ኃጢያተኛ ነኝ፣ አስፍቻለሁ ብሎ በእግዚአብሔር ፊት ንስሐ ገባ ይላል። እግዚአብሔርም አንተ ማቶን ገደለ አባት

ዳዊትም ነብይ በመሆኑ ነው ብሎ በግልጽ ቋንቋ ይናገራል። ወራፍ ሁለት ወደ ቁጥር ሰላሳ አካባቢ ላይ ዳዊት ነቢይ መሆኑ። ስለዚህ ነብይ መሆኑ ከሰበተ እንዴ ዝሞት ይሰራል? ግን እንደ ዘጠኛ ምስሴት ያገባል። ግን የሁል ጊዜ አጀንዳ ነው የተፈለገው። አንተ ለጊዜው በቂ መልስ ካላገኘ ወይ ዝግጅት ካላረክበት እናሸናቅቃለን። ኢብሊስም እኮ ይሄው ነው አላማው። እኮ ማን ነው ሸውኪ አቡ ደይፍ የሚባለው አህመድ ሸውኪ አቡ ደይፍ አልእስላም ፊ ቀፈት ልድሃ

አ የቀረሁት ይገርማልኝ። ሄነው ላ ዩከሊፉ ሏሁ ነፍሰን ላሁ አላህ ነፍስን ከችሎታ ላይ አያስገድዳትም። አንተ ምስ ሁለት ቀን አየው መሟያ ነበረው። መሟያው ስታጓድለው መልዕክቱን አዛነፍከው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ግን በምን ሁኔታ ላይ ሆነ

አለዚነ ሁም አን ሰላቲሂም ሳሁን ተብሎ የስግደት ሁኔታ ሊብራራ ነበር። ስለዚህ ከዚህ ወይ በኋላ ወይ ከመሀል እየቆረጡ ማቅረብ ወይ ደግሞ መልሳ ለመፈለግ ዝም ብዙ ብዥታ መልከት ዋና ዓላማቸው ምንድን ነው? አንዳንዱማ ጨራሽ ራሱን ማስታገሻ ያረገዋል። በእምነቱ ጥያቄ ተጠይቆ መልስ ያጣላቸው ሽብሃት ውስጥ የወደቀውን ብቻ የለምን ብሽታ ውስጥ አብረህ ግባ እየታከሉ አንተም ብዥ ይበልብህ ሌላ ምንም ታሪክ ለማራ ነው። ግን ዋናው ነገር ሁሉም ሰው አይደለም እና አንዴ ጥያቄው አየር ላይ ከተበተን በህዝቡ ጆሮ ከገባ ሙስሊም ደግሞ በገር ባሁር ምላሽ መስጠት ነው። ከዛ በኋላ እሱ ተመልሷል። አላ አላ ላይ የራሱ ጉዳይ ወማ አላ መሱሪ እዛ ክርስቲያኖች ሊጎበኙ ይመጡና ሆቴል ሲያወሩኝ አላህ አላህ ይሉኛልና ነው ። ኦርቶዶክሶች ናቸው አሌክዛንድሪያ ኦርቶዶክሶች ና አላ ይ ፖ አለኝ አንዱ። በእንግሊሽ ቢሆን ጂኦዲ በአንተ ቋንቋም እንደምትሉ አናውቅም አለኛ። እግዚአብሔር ነው የምንለው አልኩት። እኛ እኮ አረቦች፣ አረብኛ ቋንቋ የምናወራ መጽሐፋችንም በአረብኛ ነው። አላህ እኮ ነው የሚለው ባይብል አላህ ይላል። የስ ከዛ አረብኛ መጽሐፍ ቅዱስ ኦንላይን እየገባ እና ነገር አየው ማለት ነው። አላህ ሰማይና ምድርን ፈጥረ ነው የሚለው አረብኛ መጽሐፍ ቅዱስን አስገምጭና፣ አረብ ክርስቲያን ጌታን ሲቀበል ወይም የግብፅ ኦርቶዶክሶች ማን ብሎ የሚጠሩት? እግዚአብሔር በእንግሊሽ ጋድ ነው። ማን ብሎ የሚጠሩት በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩት። አላህ ብሎ የሚጠራው ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ እኔም አረብ በሆነ ቋንቋ አላህ ብዬ ነው የምጠራው። አይደለም ኦራይት ክርስቲያኖች ስለጠሩትም አይደለም። ሪሰርች ማድረግ ጀመርኩ። ሂጅ ሰርች አደኩ። ዲቴይል ገብቼ ብዙ ሰርች ማድረግያ ቱሎች አሉ። ባይ ዘ ወይ አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነቢዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነቢዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርጎ የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው። ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሂ ኢላህ ከሚል ነው የመጣው። ሩቱ ኤል ኢላ፣ ኤሎሂ አላህ፣ ትንሽ አክሰንት ሁለቱም ሴማዊ ቋንቋ ነው። ልክ አሁን ለምሳሌ በትግርኛ የሚባል ለምሳሌ አባት ቢሉ አቦ፣ አባት ግን ሁለቱም ሩቱ አንድ ነው። ትንሽ ለየት ይላል አለ። ልክ በዛ መልኩ በዛ መጠን የሂብሩ ቋንቋ ተናጋሪ ሴማውያን እስራኤላውያን እና ሴማውያን አረቦች ሩቱ አንድ ነው። ትንሽዬ ጠመም ይላል ሲጠራ። ስለዚህ አላህ የሚለው ጥንታዊ ክርስቲያኖችና ጥንታዊ አይሁዳውያን በአረብ ሀገር ይኖሩ የነበሩት አረብኛ ቋንቋ የሚያወሩት ጥንታዊ አራማይክ ባይ ዘ ወይ አረብኛ ጽሁፍ የመጣው ከአራማይክ ነው የመጣው አረብኛ ጽሁፍ፣ ኦሪጂኑ አረብኛ አይደለም ከአራማይክ የመጣ ነው። የአረብ ስልጣኔ የአራማይክ ስልጣኔ ነው። ሰው ልልሽ የፈለግኩት አላህ ያንን አንተ የእነሱ ቋንቋ ስለሆነ መጽሐፍ ቅዱስ እንኳን አይደለም ኤሎሂ ነው። ባይ ዘ ወይ አላህ ማለት ኤሎሂ ማለት ነው። ክርስቲያኖች ይኸውልህ፣ ክርስቲያኖች እና ሌላው እምነት አጥር አለ አይደለ? ገደብ አለ። እሺ፣ አንተ ያንን አጥር አፈራርሰህ በምትናገር ሰዓት ላይ አንተ የክርስቲያን ሰባኪ ነህ አይደለም፣ የማፍረስ ነው የክርስቲያን ለምንም ለምታፈርሰው የማፈርሰው የክርስቲያን ማለት የክርስቲያን ሰባኪ ነህ አይደለ? እንደውም ማዕረግ ሁሉ እየሰጡ የነሱን ማዕረግ ሁሉ እየሰጡ እንደዛ እስከ ማለት ድረስ ደርሰዋል። እና ኮንፊውዝድ ማድረግ ማለት መሰረትህ መሰረት አንተ የክርስቲያኖች አስተማሪ እስከሆንክ ድረስ ለክርስቲያኖች እስከሆነ ድረስ የምትሰብከው ካንተ ሰምተው እንዲቀበሉ ለማድረግ እንደዚህ አይነት ነገሮችን በምትደረድር ሰዓት ትንሽ ዓላማዬ ነው የምታደርጋቸው አይመስልም፣ ወይስ ሆነ ብለህ ነው ኮንፊውዝድ የምታደርገው? ደስ እንዲህ ነው ጉዳዩ። ለምሳሌ እዚህ ጋር ብቻ አላህ ጋር ብቻ አይደለም። እኔ አረብ ክርስቲያን ሆነ እኮ አልኩሽ። አረብኛ መጽሐፍ ቅዱስ ባነብ ግን አረብ አይደለም። በጣም አሪፍ እግዚአብሔር ብዬ ነው እኮ አሁን የማውራው። ለሙስሊሞች ሳወራ ግን ከሙስሊሞች ጋር ድቤት በማድረግበት ሰዓት ነው የምጠቀመው። እኔ አላህን አመልካለሁ። አላህ አምላኬ ነው። አላህ የጌታችን ኢየሱስ ክርስቶስ አባት እኮ። እንደሱ በማለታቸው ቺት የምታደርጋ ይመስላቸዋል። ሙስሊሞቹ መቼ እንደዛ ተረዱኝ። እንደውም ደስ ነው የሚላቸው። እንደዛ አስተራ ወደኛ መቼ ነው የምትመጣልን እያሉ እና በዛ ልክ እንደዛ እስኪ ያምኑ ድረስ እመጣለሁ። ትክክል ነው። ሁሉም አጥሩን ይዞ ገባ። ሁሉም የራሱን መሰረት ይዞ መቀጠል ነው ያለበት። በሰላም ተከባብሮ ተዋዶ ገባ። ይሄ ነገር ኢየሱስ ጋር ነው፣ ኢየሱስ ጋር ስሜ ኢየሱስ ተመልካቾች ይቅርብኝ፣ አይደለ ከሀይሉ ጋር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ታውቂያለሽ፣ ለሙስሊሞች አላህ አይወልድም አይወልድም የሚለው ስብከታቸው ሁሌ ሲያገኙ ነው የሚነግሩ ነው። ይሄን ለክርስቲያኖች አሉ የእግዚአብሔር ልጅ የሚለው ነገር በጣም ነው የሚዘገን ናቸው። እውነት ለመናገር እንዲያውም እኔ ለክርስቲያን ማህበረሰብ ትልቅ ፌቨር፣ ትልቅ ውለታ ውያለሁ እናርከ አላህ ወልድም አይወልድም የሚለው እኔ ሙስሊም ሀገር ነው ተወልጅ ያደኩት። ሲጀመር እኔ የባሌ ልጅ ነኝ፣ ከሙስሊሞች ጋር ያደኩት ሲጀመር። ኦኬ ምንም እንኳን የተቀላቀለ ነገር ባይኖረንም ከነሱ ጋር ከእነሱ ጋር ያደኩት በአጠቃላይ ስለዚህ ስለ ሙስሊምም አውቃለሁ። በየጠዋቱ በየማታው የአዛን ድምፅ እየሰማሁ ነው ያደኩት ከድሮ ጀምሮ። ሰው አይነው፣ ስለ ሙስሊም በጣም ነው የማውቀው። አላህ ወልድም አይወልድም የሚለውም በልጅነቴ ሙስሊሞች እንደዛ እያሉን ነው፣ እናንተ እግዚአብሔር ወለደ የምትሉት ወል ቁጭ ብዬ አሰብኩ። አዎ እግዚአብሔር አይወልድም አይወለድም። አዎ አለ አይወልድም አይወለድም። ትክክል ተስማምቻለሁ አልኳቸው፣ ደስ አላቸው። በብዙ ሙስሊሞችን ማለት ነው፣ ያው ሁሌ ነው ምለው። እንዴት በስተይቀኝ አብራርቻለሁ። አዎ እነሱ የመሰላቸው ሚስት አግብቶ ተወለደ ከማህፀን ማውጣት ይህንን ነው የሚዘገናቸው። አይደለም ትክክል። እግዚአብሔር ሚስት አግብቶ ተወለደ አንልም እኛም። ከማህፀን አወጣ ብለን ከማህፀን ስለመውጣት አለ መወለድ የምንለው መወለድ የሚለው መጀመሪያ መግባባት አለብን። እናንተ በምትሉት አቅጣጫ አሁ አምላካችን እግዚአብሔር አይወልድም አይወለድም። እነሱ በሚሉት አቅጣጫ ትክክል ናቸው ማለት ነው። እኔ ነኝ የተስማማት አንቺ። ነገር ግን የእግዚአብሔር ልጅ ነን እግዚአብሔር ወልዶ ነው ልጆችን፣ ነው የሚለውን ደግሞ አምናሉ በአንድ ፊት። እኔ እውነት ለመናገር ማለት ነው ሀይሉ ዮሐንስ፣ አሁን አንተ የምታነሳቸው ሀሳቦች ደስ እያለኝ አይደለም የምሰማ እና እኔ እንደውም በቃ ሰውነት የውላም በጣም እየጋለብኝ ማለት ነው። ምክንያቱም አሁ ማይ ጋድ ማለት ለእኔ እንደዚህ አይነት ሀሳቦችን ዝም ብሎ በድፍረት ገባ ለነሱ ጆሮ የሚያስደስት አይነት ነገር የምታወራ ነው የሚመስለኝ። ማንኛውም ሀሳብ የሆነ ተነስተ እኮ ኮንክሉዥን ሰርተለት ብዙዎች አዲስ ሃይማኖት እራሱ የሚፈጥሩት በእንደዚህ አይነት የተለየ ሀሳብን በተለይ አገላለጽ የመግለጽ ችሎታ አለን በሚሉ ሰዎች ነው ተነስቶ የሚፈጠር ያለው ሶ እንደ ኢትዮጵያዊ ይሄ ነገር ይጠቅማል ብለህ ነው ወይ የምታስበው እንደ አንድ ክርስቲያን ከያዝከው መሰረት አንጻር ማለት ነው እንደዚህ የተለያዩ ሀሳቦችን እየቀላቀሉ ማስረዳቱ ጥቅም አለው ብለህ ነው ወይ የምታስበው አንተ ማለት አዎ ብዙ ጥቅም አለው ብዙ ሙስሊሞች ወንጌል ከእኔ እየሰሙ ነው ብዙ ሙስሊም ወዳጆችን ማትረፍ ያለው ደግሞም ይወዱኛል በጣም ለምን እንደሆነ በማላውቀው መልኩ እንዴት ያው ሙስሊሞች ደስ የሚል ነገር ነው። ኦርቶዶክስ ጀምር ነው የሚወደ እያመሳሰሉ እያሩ እያመቻቸው አይደለም። አንተ በምታወራበት ልክ እኔ ጆሮዬን ከፍቼ መስማት አሁን ለምሳሌ እኔ ራሴ እያቃተኝ ነው ማለት ነው፣ ገባ። ሌላ አይነት ለትርክ አጀንዳ ስለሚሆን ማለት ነው። ስለዚህ አንተ ያው ሁልጊዜ የምታወራው ነገር ነው፣ የራስህ መድረክ አለ በዛ ላይ በደንብ ዲቴሉን ታወራዋለች። ፈሪ ሆነሻል። ባይ ዘ ወይ በዚህ ዘመን ይሻላል ትንሽ ፈሪ መሆን እንጂ መፍራት ነገር እግዚአብሔር እፈራለኝ። ግን ገባህ አደለ? ወፍ እንዳገሯ ትጫዋለች። እኔ ያላልኩት ነገር ነው አለች ተብሎ እንደዚህ ገኖ ሌላ አይነት ታሪክ የሚፈጥርብኝ ግን፣ እንዳንተ አንተ አሁን ይሄንን መስመር ነው የያዝከው፣ መስመር ይሄንን መስመር ነው ግን፣ ዋሬቨር ማለት ነው ለወንጌላ አማኞች። አሁን አንተ የወንጌል አማኞች አስተማሪ ነህ አደለ? የወንጌል አማኞች በጣም ካንተ ሁልጊዜ የሀሰት አስተማሪ ነው የስህተት አስተማሪ ነው እያሉ እየራቁ በሄዱ ቁጥር ወይ ደግሞ በጣም አንተን እየተቃወሙ በመጡ ቁጥር ምቾት ይሰጥሃል? እነዛስ ሰዎች፣ እነሱን ለማስደሰት ብለህ ነው የምታወራው የሚሉ ሰዎች ሙሉ በሙሉ ይቀበሉኛል ብለህ ነው የምታስበው? እንደዚሁ ነው የምትቀጥለው? እኔ ሙስሊሞችን ሶሻል ሚዲያም ሆነ በኢቤስ ቴሌቪዥን ላ አስተላልፋለሁ። ሙስሊሞችን በወንጌል የደረስኩትን ያህልና አፕሮች ያረግኳቸውን ያህል እነሱ ካደረጓቸው መጥላት፣ ማግለል መብታቸው ነው። እኔ ሙስሊም ኢየሱስ ክርስቶስ ነብይ ነው ይላል እኔም ነብይ ከእነ እንትኑ አንጻር ነው እኔ እያወራሁልህ ያለሁት የወንጌል አማኞችን ማለት ነው እያስከፉ መቀጠል አሁን ከዚህ ከሌላ ሃይማኖት አንጻር አይደለም የምልህ የተለያዩ አስተምሮች ላይ ወንጌል አማኞች አንተ ሙሉ በሙሉ ይቀበሉኛል ብለህ ታስባለህ? ሁልጊዜ የሚቃወሙት ትክክልነት የላቸውም። የሚቃወሙት እኔን ትምህርቴንና እኔን የሚቃወሙ ሰዎች ያለ ምክንያት የሚቃወሙ ስለዚህ፣ ለእኔ ምቀኞች ናቸው። ምቀኞች ያለ ምክንያት ነው ብለህ ምክንያት ነው ወንጌሉ እንደሚለው ነው እያስተማርኩ ያለሁት ብለህ ነው የምታምነው። ግጥም አድርጌ፣ ክራይስት ላይክነስ ነው ማስተምረው እግዚአብሔርን ስለመምሰል ነው ማስተምረው። የትምህርቶች መነሻ ፊኒሽድ ወርክ ኦፍ ክራይስት ከተፈጸመው ነገር ላይ ነውም አስተምረውም ሰዎች ራሳቸውን እንዲያዩም አድርገው። ስለዚህ ያ ነገር ደግሞ ከሪያሊቲው ጋር ይጋጭባቸዋል። ከዛ የተነሳ ሰዎች መስማት አይፈልጉም። ልንገርሽ፣ በክርስቶስ ማን እንደሆንሽ ነው የምነግርሽ። ይሄ ነገር ደግሞ ለብዙዎቹ አይመችም። ስለዚህ አታክብ ወደ ማድረግ ነው የሚሄዱት። እንደምንም ተወሰነ መቋቋም ያስፈልጋል። እንደነሱ የስላሴ አማኝ ነኝ፣ እንደነሱ የኢየሱስ ክርስቶስ ሞትና ትንሣኤ ማመን ነኝ። ይሄንን እውነት ጫፍ ልቆትቶ ሰይጣን ናቸው እንዲህ ናቸው ብሎ የውሸት ነገር ለሚያወሩት ብዙም አንጨናነቅም። በተረፈ ግን እኔ ትክክለኛ የወንጌላውያን አማኝ አማኝ ነኝ። እኔ እሺ፣ እንደዚህ ሆነ ኃይልዬ። አሁን እኮ ከእምነት አንጻር ብቻ አይደለም እኔ የተለያዩ ቦምብ ቦምብ ሀሳቦችን ሰዎች የሚፈሯቸውን ሀሳቦች ለምሳሌ፣ ወይ ደግሞ ከእምነት አንጻር ትክክል ሊሆኑ ይችላሉ የሚለውን ሳይንስ ላይ ሁሉ ላይ ሄዳ አንተ በኢቮሉሽን አምናለሁ ትላለህ ለምሳሌ፣ አንተ አምናለሁ። ያ በኢቮሉሽን በዳርዊን ቲዮሪ የሚያምን ክርስቲያን አለ። እኛ ከጦጣ አልተገኘንም። እኛ ከአዳምና ህዋና የተገኘ ነው። እኔ አሁን ሉሲ አያቴ አይደለች።